ውድ ቤተሰቦቼ እንግዲህ እንኳን ሰላም ተገናኘን። ዛሬ የምንሰራው ለአንድ አመትና ለሁለት አመት ልጅ የሚሆን በጣም ቀላል ቀሚስ ነው። የሚያስፈልገን የወገብ ላስቲክ፣ መቀስ እንዲሁም ያላችሁን ጨርቅ ማዘጋጀት ትችላላችሁ፣ ሜትር። እነዚህን ካዘጋጃችሁ ፓተርን አያስፈልገውም። ስለዚህ ወደ ስራ ነው የምንገባው ማለት ነው። ውድ ቤተሰቦች መጨረሻ የዚህ ቪዲዮ መጨረሻ ላይ ደግሞ የጊቫዊውን አሸናፊ የምጠቅስ ይሆናል። እንኳን ደሳለሽ የኔ ውድ እህት። እሺ፣ አሁን ስፋቱን 25.5 ኢንች እናዘጋጃለን። ስፋቱን 25.5 ኢንች እናዘጋጃለን። ኦኬ ወደ ጎን ያለውን ስፋት፣ ወደ ታች ያለውን ርዝመት ደግሞ 18 ኢንች ወይም ደግሞ 45 ሴንቲሜትር የሆነ ጨርቅ ሁለት አዘጋጁ ማለት ነው። እንደዚህ አይነት የምታዘጋጁት ጨርቅ ሁለት መሆን አለበት፣ አንድ ሁለት። ስለዚህ ይሄንን ማዘጋጀት አትርሱ፣ ርዝመቱ 18 ኢንች ኦኬ የጎኑ ስፋት ደግሞ 25.5 ኢንች የሆነ ሁለት ጨርቅ አዘጋጁ። በመቀጠል ደግሞ የዚህ አይነት ሁለት ሌሎች ጨርቆች ያስፈልጓቸዋል። ይሄም ደግሞ ምንድነው? ሶስት ኢንች የጎን ስፋት ርዝመቱ ደግሞ 10.5 ኢንች የሆነ ሁለት ጨርቆች አዘጋጁ ማለት ነው። ውድ ቤተሰቦች፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንኳን ሰላም መጣችሁ። አስር ሺህ ገብተናል፣ በጣም ደስ ብሎኛል። አመሰግናለሁ ውድ ቤተሰቦች። በጣም ቀላል የሆነ ስራ ነው። አብራችሁን ቆዩ። በጣም በጥቂት ደቂቃ ውስጥ ሰርተን እንጨርሳለን ማለት ነው። ኦኬ የኔ ውድ ቤተሰቦች አብራችሁ ዝሮናችሁ ከልብ ነው ማመሰግነው። ላይክ ላይክ ላይክ ይደረግ። ቪዲዮውን እስከ መጨረሻው ማየት እንዳይረሳ። ጊቫዌ አሸናፊ መጨረሻ ላይ የምጠቅስ ይሆናል። የኔ ውድ ቤተሰቦች አሁን ወደ ስራችን እንግባ። አንደኛውን ጨርቅ ነጥለን እንወስድና በ25.5 ሳይድ በጎኑ በስፋቱ ማለት ነው ጫፏን በቀጭኑ እንቀመቀማታለን። ለሁለት አጥፈን እንሰፋታለን ማለት ነው። ጫፏን ለሁለት አስፋት አጥፋችሁ ስፉት። ኦኬ፣ በጣም ቀላል። ወደ ቢዝነስ መቀየር ብትፈልጉ፣ ልጆቻችሁን በቀላሉ ማሳመር ብትፈልጉ፣ ኢቨን ቤታችሁ ውስጥ የለበሳችሁትን ሸሚዝ ምናም ምናምን ተጠቅማችሁ ልጆቻችሁን ወጪ ሳታወጡ በዚህ ማዘነጥ በደንብ ትችላላችሁ። ደግሞ ወደ ቢዝነስ የተወሰነ ክሬቲቪቲ ደግሞ እዚ ላይ ጨመራችሁበት ወደ ቢዝነስ መቀየር ይቻላል። በጣም የተለያየ ነገር ትንሽ ነገሮች በመጨመር ልጆች በጣም በቀላሉ ስለሚዘንጡ ይህንን እየሰራችሁ ልጆቻችሁን ማልበስ ይቻላል። የኔ ውድ ቤተሰቦች እንግዲህ በጣም በጣም በጣም በጣም መብራት እያስቸገረ ነው። ምንም ስራ እንድንሰራ አላደረገንም። መብራት በጣም ተቸግሬ ያለው እውነት ለማውራት መብራት በጣም ተቸግሬ ያለሁኝ በቃ ኦልሞስት ስራ እየሰራው አይደለም ማለት ይቻላል። በጣም ከባድ ከባድ ሁኔታ ነው ያለው። ለዛ ነው በጣም እየጠፋው ነው፣ በጣም እየጠፋው ነው። ምንም ቪዲዮ መቅረጽም ሆነ ኤዲት ማድረግ አልቻልኩም። እንግዲህ ለሹ ይቅርታ ጠይቃለሁ ውድ ቤተሰቦች። ሁለቱንም ጨርቆች አጥፋጁ። ጫፉን እንደዚህ ቀምቅሙት ማለት ነው፣ እኔ እንደማደርገው ሁለቱንም ከቀመቀማችሁ በኋላ አሁን ምን ታደርጋላችሁ? ከዚህ ከቀመቀማችሁበት ወደ ታች ወደ ታች ስድስት ነጥብ አምስት ኢንች ወረድ ብላችሁ ምልክት አድርጉ። ስድስት ነጥብ አምስት ኢንች ወረድ ብላችሁ ምልክት አድርጉ፣ እኔ እንደማደርገው ማለት ነው ያው እንደዚህ እስከ ታች ድረስ እኩል ባላንስ እንዲያደርግላችሁ በቾክ ምልክት አድርጉ። በጣም በጣም ቀላል ነው። በአስር ደቂቃ በ15 ደቂቃ ውስጥ ሰርታችሁ የምትጨርሱት ነው። እኔ ለእናንተ ያው ቀስ ማለት ስላለብኝ ነው ታይም የምወስደው እንጂ በጣም በቃ ከቆረጣችሁ ቶሎ ውስጥ በጣም ሲምፕል የሆነና በ10 በ15 ደቂቃ ውስጥ የምትሰሩት ነው። አሁን እቺን ከላይ የቀመቀምናትን ምልክት ያደረግንበት ቾኳ ድረስ እንዲህ እናጥፈዋለን ማለት ነው። አያችሁ ነ ያደረኩትን ምልክት እስካደረግንባት ቾኳ ድረስ ጨርቁን እናጥፈዋለን። ከዛ የቀመቀምንባት መስመር ላይ እሷን ተከትለን የቾኩን ምልክት በእጃችን ባላንስ እያደረግን መስፋት ይሆናል ማለት ነው። አሁን እኔ እንደምሰፋው ቀስ አድርጋችሁ እሷን የቀመቀምናትን መስመር ተከትለን መስፋት ማለት ነው። ይሄን አሁን የቁመት የተወሰነ ነገር ጨማምራችሁ እስከ 5 5 ከ6 ዓመት ላሉ ልጆች መስራት ይቻላል። በየእድሜው የተለያየ ነገር መስራት ከባድ ነው። እዚህ ላይ የተወሰነ የልኬት እየጨመራችሁ ቁመት መጨመር፣ ወደ ጎን ያለውንም ስፋት በመጨመር ለየትኛውም ልጅ እንዲሆን አድርጋችሁ መስራት ትችላላችሁ። በመቀጠል ምንድነው የምናደርገው? የላስቲካችንን ስፋት መጀመሪያ ቼክ እናደርጋለን። በመቀጠል ደግሞ ቁመቱን የላስቲካችንን ቁመት እንለካለን 10.5 10.5 ላይ አድርገን ለሁለቱም ፓርት ሁለት ላስቲክ እናዘጋጃለን ማለት ነው። 10.5 10.5። ስለዚህ ከፍ ላሉ ልጆች ከፈለጋችሁ ቁመቱን መጨመሩ፣ የጎኑን ስፋት መጨመር፣ ከላይ ያለችዋን ነገር በመጨመር እና ቁመቱን በማርዘም ከፍ ከፍ ላሉ ልጆች ሁሉ መጠቀም ትችላላችሁ። ስለዚህ ለእያንዳንዱ መስራትም ማያስፈላጊ አይደለም። ይሄንን ሲስተም ከገባችሁ እዚህ ላይ ልኬታችሁን ማሳደግ ነው የሚጠበቀው። አሁን ምንድነው የምታደርጉት? የላስቲካቸውን ስፋት በቾክ እንደዚህ ምልክት አድርጉት ማለት ነው። ምክንያቱም ላስቲካችንን የምናስገባትበትን ስፔስ ትተን ሌላውን ስለምንሰፋ ማለት ነው። ከዚህ ጠበብ ብሎ ከተሰፋ ላስቲኩን ማሳለፍ ስለማንችል የላስቲካችንን ስፋት ምልክት ካደረግን በኋላ እኔ እንደምሰፋው እስትሬቱን ጠብቆ መስፋት ማለት ነው። የኔ ውድ ቤተሰቦች በጣም በጣም በጣም ቀላል ነው ግን በጣም ቆንጆ ቀሚስ ነው የምንሰራው ለልጅ በጣም ያምራል። በእርግጠኝነት እንደምትወዱት እና እንደምትጠቀሙበት ተስፋ አለኝ። አሁን አያቾች ክፍተት ኤላስቲኳ ክፍተት ላስቲኳን ምን እናደርጋለን? በመርፌ ቁልፍ እንይዝ እና በዚች አሁን መሀል ላይ ክፍተት በተውንላት እናሳልፋለን ማለት ነው። በመርፌ ቁልፋችን ልክ እኔ እንደማደርገው ላስቲኩን ማሳለፍ ማለት ነው። እኔ እንደማደርገው ላስቲኩን ማሳለፍ ቤተሰቦች እንኳን ሰላም መጣችሁ። ልኝ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ቢደረግ የምትወዱኝ ደግሞ በላይካችሁ ሼር ሼር ሼር ለብዙ ሰው ይድረስ፣ ብዙ ሰው ጋር ይድረስ ቪዲዮችን የእኔ ውድ ቤተሰቦች አመሰግናለሁ። አብራችሁኝ ስለሆናችሁ እናንተ ባት ባትኖሩ ይሄም አስር ሺህ አንገባም ነበር። ይሄ ሁሉም የሚያሳየው እናንተ ይሄንን ቤት እንደወደዳችሁት ና የምርም እየጠቀማችሁ እንደሆነ ነው እና አብራችኝ ስለሆናችሁ ከልብ ከልብ ከልብ ነው የማመሰግነው። የሆነ ውድ ቤተሰቦች ለእናንተ ቢለፋም አይከፋ። እግዚአብሔርን በጣም ነው የማመሰግናችሁ። ይሄው አሁን ላስቲኩን በደንብ እናስገባለን። ላስቲኩ ውስጥ እየተጠማለለ እንዳያስቸግራችሁ እና እየዞረ እንዳትቸገሩ በእጃችሁ ባላንስ ማድረግ ወይ ደግሞ የዞረ ካለም ቀድሞ ማስተካከል አሪፍ ነው። አሁን መጀመሪያ አካባቢ ትንሽ የመዞር አይነት ስሜት ስለተሰማኝ በእጄ በውስጥ ፊክስ እያደረግኳት ነው ማለት ነው። ከመስፋቴ በፊት አንደኛውን ጫፍ እሱ መስተካከሉን እርግጠኛ ከሆንኩኝ በኋላ መርፌ ቁልፉን እነቅለውና ጫፉን እሰፋዋለሁ ማለት ነው። ኦኬ ይኸው አሁን ተስተካክሎልኛል መርፌ ቁልፉን አውጣዋለሁ ከዛ ጫፏን እሰፋታለሁ ማለት ነው። እና እንግዲህ የጊቫዌ አሸናፊ እህታችንን በቪዲዮ መጨረሻ የማሳውቅ ይሆናል። እንኳን ደሳለሽ ስለዚህ ከዛ በማስቀምጠው ስልክ በመደወል መቼ ክላሱን መጀመር እንደምትሺ መቼ መቼ ቀን እንደሆነ ፕላን እናደርጋለን ትምህርትሽን እንጀምራለን እንኳን ደስ አለሽ በዚህ አጋጣሚ ስለዚህ እናንተ እንደዚህ ሰፖርት ባደረጋችሁ ሼር ባደረጋችሁ ሰብስክራይበራችን ከፍ ባለ ቁጥር እኔም ሌሎቹን አስተምሬ ከስር ከስር ደግሞ ሌላም ሰው እተካለሁኝ። ይሄ ፕላኔ ነው። ስለዚህ ይሄ መጀመሪያ እድል ብቻ አይደለም። በጣም ብዙ ሰዎች ጋር እንደምደርስ እርግጠኛ ነኝ። አሁን ውድ ቤተሰቦች ቅድም መጀመሪያ የሰራነውን አይነት ስቴፕ ሁለተኛውም ላይ እንደግማለን ማለት ነው። ወደ ታች ስድስት ነጥብ አምስት ኢንች ዝቅ ካልኩ በኋላ አጠፍኩት ከዛ የደረስኩባትን የቀመቀምኩባትን ስትሬት ተከትዬ የሰፋሁኝ ስለዚህ ይሄ እድል የመጀመሪያ ብቻ አይደለም። በጣም ብዙ ሰዎችን ተጠቃሚ እንደማደርግ ተስፋ አለኝ። ብዙ ሰዎችን ባስተምር ብዙ ሰዎችን ባበቃ ደስ ይለኛል። በርግጥ ይሄው ዩቲዩብ ላይም እያስተማርኩ ያለሁት ነገር ቀላል አይደለም። ውድ ቤተሰቦች ቪዲዮ መቅረጽ፣ ኤዲት ማድረግ፣ ተምኔል መስራት ምን ያህል ከባድ እንደሆነ ብታውቁ በጣም በጣም በጣም የእውነት ዋጋ እየከፈልኩ እንደሆነ አንደርስታንድ ታደረጉታላችሁ። ከስራዬ በላይ በጣም ከባድ ነው፣ ዩትዩብ መስራት ብዙዎች እንደሚያስቡት ቀላል አይደለም እና ሁላችሁንም ደግሞ ለማስተማር እሱ የተሻለ ነው። እያንዳንዳችሁን ላስተምር ብል የማሽኑም ካፓሲቲ የለኝም። ማቴሪያል አለ ምን አለ ምን አለ አደለ፣ እነዛ ሁሉ በቂ ማሽንም አይኖረኝም ለሁሉ ሰው ለመድረስ የራሴን ትምህርት ቤት እስካልከፈትኩ ድረስ። ነገር ግን አሁን በዩትዩብ የምሰራላችሁ ራሱ በደንብ ተከታትላችሁ ፕራክቲስ የምታደርጉ ከሆነ እና ወደ ተግባር የምትለውጡት ከሆነ በጣም በጣም ትጠቀሙበታላችሁ ትምህርት ቤቱ ከዚህ የተለየ ተአምር ባይዘው አይሰጥም ትምህርት ብትማሩም የተለየ ተአምር አትፈጥሩ እንደውም ዩቲዩብ ላይ የተሻለ ነገሮች ታገኛላችሁና አሁን ራሱ ብዙዎቻችሁ ጋር መድረሴ እንደ ቀላል ነገር አትዩት ተጠቀሙበት የኔ ውድ ቤተሰቦች የሁለቱንም ጠርዝ ኦቨርሎክ እንመታና እንመለሳለን ማለት ነው ይኸው አሁን በሁለቱም ጠርዝ ኦቨርሎክ መትቼ ተመልሻለሁ ማለት ነው። ያው ጠርዙ ኦቨርሎክ መትቼ ያለው በሁለቱም ሳይድ። እሺ በመቀጠል ቅድም ሦስት ኢንች ስፋት ያለው ሁለት የቆረጥነውን ጨርቅ እንጀርቅ እንደዚህ እናጥፍና በመልኩ በፈርሱ በኩል እንሰፋታለን ማለት ነው። ወደታች ሁለቱንም ፓርት እንሰፋዋለን። እና የኔ ውድ ቤት ሰዎች በተለያየ መልኩ ጊቫዌይ መስጠቴን እቀጥላለሁ። እናንተም ሰብስክራይብ ማድረግ፣ ሼር ማድረግ ብዙ ሰዎች ጋር እንዲደርስ በደንብ ማድረግ፣ ቪዲዮን ጨርሶ ማየት በጣም በጣም ትልቅ ኢምፖርታንት ነገር ነው እና ለዩትዩብ አልጎሪዝም፣ እሱን በማድረግ እናንተ ከደገፋችሁኝ፣ ቀስ በቀስ እያንዳንዳችሁን ሀሳብ ለመመለስ እጥር አለሁኝ። ምክንያቱም አሁን ብዙ ጥያቄዎች አሉ። በተለይ ኮት በተደጋጋሚ ተጠይቅ ያለሁኝ ፖሎ ሚልክ ሜድ እሰራላችኋለሁኝ። ብዙ ጥያቄዎች አሉ። የወንዶች ሸሚዝ የወንዶች ነገር ብዙ ስለማልሰራ ፎከስ እሱ ላይ ያደረግኩላቸው ያለው ነው። ግን ኢምፖርታንት ታውቁት ብታውቁት ብዬ የማስባቸውን የተወሰኑ እሰራላችኋለሁ እና እንደዚህ በሼፕ አበሻ ቀሚስ ያላችሁኝም በሙሉ አረሳውም እና እነሱ ነገሮች ኦርደር ሲኖር እንዲሁም ደግሞ ታይም ሲኖር የሚሰሩ ናቸው። እና አንዳንዴ ለምሳሌ እነዛ ትዕዛዞች ቢመጡና ቀን ከሌለኝ ቪዲዮ ስቀርጽ ምንስል በጣም ታይም ስለምወስድ ሰርቼ የምሰጥበት ጊዜ አለ እና የተረጋጋ ታይም ኖሮኝ እነዛን ኦርደሮች ቀስ ብዬ ተረጋግቼ ለእናንተ ማብራራት ስላለብኝ ነው። አልረሳሁትም። ደን እኔም የእናንተን ጥያቄ ለመመለስ የበለጠ እጥር አለው ማለት ነው። እነዚህን ሁለት ጨርቆች ከገለበጥን በኋላ እንተኩሰዋለን። ይኸው በመቀጠል እኔ እንደማደርገው የምትፈልጉበትን ያህል ህጻኗን ትከሻ መገመት ነው። እስከ ሶስት ኢንች ድረስ ገባ ብትሉ ትችላላችሁ። ከፈለጋችሁም ሁለት ኢንች፣ እንደ ትከሻዋ መጠን ግን ሶስት ኢንች ምናምን በቂ ነው፣ ሰፊ ስላልሆነ ትከሻችሁ ገባ ትሉና እቺን እኔ እንደማደርገው አያችሁ፣ እኔ እንደማደርገው ማገናኘት ነው። በፈርሱ በኩል በመልኩ ይሄ በዋናው በመልኩ ሳይሆን በግልባጩ በኩል ነው ማለት ነው የሚሰፋው። እችን እንደ ማንገቻ እንሰፋታለን ማለት ነው። መጀመሪያ በአንዱ ላይ ከሰፋን በኋላ ሁለቱንም የምናገናኝ ይሆናል። በጣም በጣም የእውነት ነው ብላችሁ፣ በጣም ቀላል አስራ አምስት ደቂቃ ራሱ በስርዓት አይፈጅባችሁም። ነገር ግን ጠቅ ጠቅ አድርጋችሁ እችን ሰርታችሁ ለልጃችሁ ምትፈልጉ ሰው ጋር ስትጠሩ ክርስትና፣ ልደት ጀስት ሰርታችሁት እዚህ ላይ ሄርባንድ ጣል ብታደርጉበት ቲሸርት ምናምን ከስር አላባሽ ብታረጉ በቃ በቀላሉ ከውጪ ራሳችሁንም ታድናላችሁ። እኔ አሁን ለትንሽዬ ልጅ ለሁለት አመት ልጅ ታዝዤ ነው በታይት የምትለብሰው። አሁን ለሷ ነው ይሄንን እየሰራ ያለሁት። ጨርቋ የአፍሪካን ፕሪንት ጨርቅ ነች። አሁን በሁለት በ2.5 ነው እየሰራሁ ያለሁት። እናንተ እንደ ፍላጎታችሁ ገባ ማለት ትከሻዋ ላይ የሆነ ልቅቅ እንዲል ትከሻዋ ላይ በደንብ ርፍ እንዲል ከፈለጋችሁ ወደ ውስጥ ገባ ማለትም ትችላላችሁ፣ ችግር የለውም። ጀስት ከስር ቲሸርት ስለሚለብሱ ምንም አያሳስብም። እቺን እንደዚህ ካገናኛችሁ በኋላ ይዘች የማንገቻውን ጠርዝ ሁለተኛው ጨርቅ ላይ እንሰፋዋለን ማለት ነው፣ በድጋሚ እናያይዘዋለን ማለት ነው። ኦኬ ታዲያ ሁለተኛው ላይ ስትገጥሙ፣ እዚህ ላይ ከገጠማችሁት ስፔስ ጋር ተመሳሳይ መሆን አለበት። አንዱ ወደ ውስጥ ገባ ማለት ወይ ደግሞ አንዱ ወደ ውጭ ሰፋ ማለት የለበትም። ቺማንገቿን ለመግጠም ከታች የሰጣችሁትን ስፔስ ተመሳሳይ አድርጉት ማለት ነው። ተግባብተናል። ከዚህ ከጠርዙ ወደ ጎን ሶስት ኢንች ከገባችሁ፣ ለዚኛውም ለሁለቱም፣ ለባክም፣ ለፍሮንትም ሶስት ሶስት ኢንች ትገባላችሁ ማለት ነው። ኦኬ ባይዘዌ እዚህ ልብስ ላይ ባክም ፍሮንትም ተመሳሳይ ነው በየትኛውም ሳይድ ልብሱ መለበስ ይችላል። ነገር ግን እኩል የሆነ ዲስታንስ ሊኖረው ይገባል። መቀነቱን የምናስገባበት ማለት ነው። በቀላሉ የሚለብሱት በጣም ቆንጅዬ የሆነ ልብስ ነው። በጣም ቆንጆዬ የሆነ ልብስ ነው። ታዩታላችሁ ስንጨርስ እንደምትወዱት እርግጠኛ ነኝ። ሰላም ሰላም፣ ሰላም፣ ሰላም ፔሪ ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ። ለፋሽን ለፋሽን ቢዝነስ በጠቅላላው ለልብስ አሰራር ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤታችሁ ነው። ብዙ ነገር እንማማራለን፣ ብዙ ነገር አድቫይስ እንደራረጋለን። የኔ ውድ ቤተሰቦች ይሄ ቤት ጥያቄያችሁ የሚመለስበት ቤት ነው። ይሄው አንደኛውን በዛኛው ሳይዳውንም ይሄኛውን እንሰፋዋለን። ስፔሳችሁን እኩል ለማድረግ ሞክሩ፣ ባላንሱን እንዳይሰጥ። ኦኬ። ከሰፋም ከሰፋን በኋላ ምን እንደምትመስል ያት ቀሚሳችን፣ አያችዋት እንዴት እንደምታምር ጎንና ጎኑን መግጠም ነው። ከዛ በኋላ ከታች እግሩን መቀምቀም ብቻ ነው የሚቀረን። በጣም የምታምር ቀሚስ ነው የሆነችልን 15 ደቂቃ ባልሞላ ጊዜ ውስጥ ብቻ ነው የመሰለች ቀሚስ መስራት እንችላለን። ገጥመን ቀምቅመን ሙሉ ቀሚሱ ምን እንደሚመስል አብረን እናያለን። ውድ ቤተሰቦች እንግዲህ ውድ ቤተሰቦች ጎንና ጎኑን ከገጠምነው በኋላ ጀስት መልበስ ብቻ ነው። በጣም የሚያምር ቆንጆ ይሄን ልብስ በተለያየ የጨርቅ ማቴሪያል ብትሰሩት የሚያምር ነው። በፈለጋችሁት ስትሬሽ በሆነ ጨርቅ መጠቀም ትችላላችሁ። ስትሬሽ በማያደርጉ ጨርቆችን መጠቀም ትችላላችሁ። በደንብ ብትፈልጉ ይሄንን ስታይል ባህላዊ በሆኑ ማቴሪያሎች በመነን በፈትል ተጠቅማችሁ የተወሰኑ ጌጣጌጦችን የተወሰነ የዲዛይን ለውጥ ብታደርጉ ከዚህም ትንሽ መጠኑን ብታሳንሱት የተለየ ክሬቲቪቲ ብትጠቀሙ ለክርስትና ለሰው ስጦታ የሚሰጥ በማቀፊያ የመሳሰሉት በጣም ብዙ ነገሮች መስራት ትችላላችሁ። የፋሽን ዲዛይን ወይም ደግሞ የፋሽን አለም ተምራችሁ የምትጨርሱት አይደለም፣ የመፍጠር ችሎታ ይፈልጋል። ከዛ ደግሞ ለንግድ ለቢዝነስ የተሰራ ማይንድ ይፈልጋል። ስለተማራችሁ ባለፈው ኦርተናል ስለተማራችሁ ብቻ ዲዛይነር አትሆኑም አይደለም ክሬቲቪቲ ትልቅ ወሳኝ ነው። ደግሞ ስለተማራችሁ ብቻ ሳይሆን ክሬቲቪቲ ብቻም ስላላችሁ ደግሞ ቢዝነስ ውስጥ ትገባላችሁ ማለት አይደለም። ቢዝነሱን ማወቅ፣ ገበያውን ማጥናት፣ ምን እንደሚፈልግ ማወቅ በጣም ትልቅ ኢምፖርታንት ነገር ነው እና እኔ እዚህ የሆነ ዲዛይን ሳሳያችሁ እሱ ላይ እናንተ የተወሰነ ክሬቲቪቲ ብትጨምሩ ሞር ለእናንተ በጣም አሪፍ ነው እሱ ላይ የተወሰነ ነገር አድ እያደረጋችሁ ለየት ታደርጋችሁ መፍጠር ትችላላችሁ ማለት ነው የኔ ውድ ቤተሰቦች ስለዚህ እሱን በደንብ በደንብ ተጠቀሙበት እና ይሄው አሁን የቀመቀምን ነው ልብሳችንን እንደምታዩት ቆንጆ ሆኖ ወጥቶልናል የኔ ውድ ቤተሰቦች እንግዲህ የጊቫዌ ውጤት እኔ ሳሎን ይሄ አፕሊኬሽን ነው ራንደምሊ ፒክ የሚያደርገው እና ፒክ አድርጎ የዚህ ጊቫዌ አሸናፊ የሆነችው እህታችን ራሄል ኤን ዘጠኝ ኦ የሚል ዩዘር ኔም ያለሽ እህታችን እንኳን ደስ አለሽ። እንግዲህ አንቺ እድለኛ ሆነሻል የዚህ ነጻ የትምህርት እድል። ስለዚህ ከዚህ ስር በዚህ በላይ ባለው ስልክ ቁጥር በመደወል አግኘኝ እናውራና መቼ እንደምትሸምሪ እና መቼ መቼ እንደሆነ ቀኑ በደንብ ዲስከስ አድርገን ወስነን ወደ ትምህርት እንገባለን። ስለዚህ እንኳን ደስ አለሽ ውድ እህቴ። ይሄ ጊቫዌ በተደጋጋሚ ይቀጥላል። እናንተ ሼር በማድረግ ቪዲዮችን ቫይራል እንዲሆን ብቻ ብዙ ሰፖርት አድርጎ እኔም ደግሞ በምችለው እናንተን ለማስተማር ለማበርታት ጥረት አደርጋለሁ። ውድ ቤተሰቦች እንግዲህ ልብሳችን ተተኩሾ ይሄንን ይመስላል። በጣም ቆንጆ ቆንጆ ቆንጆ ቆንጆ ሆኖ ወጥቶልናል። እንደምትወዱት እርግጠኛ ነኝ። እኔ ውድ ቤተሰቦች አመሰግናለሁ። በሌላ ጠቃሚ ቪዲዮ እስከምንገናኝ